እንግዲህ መጀመሪያ ድግምት ያለበት ሰውና ድግምት እየተደረገባችሁ እየተዘጋጀ ያለ ሰው ምልክቱን ልነግራችሁ ነው፣ መድኃኒቱንም በአግባቡ እንድትጠቀሙ፣ ቀጣይም ህይወታችሁ ላይ እንደዚ አይነት ነገር ሲመጣ ዝግጅት እንድታደርጉ። ልክ መድኃኒት ሲያደርጉባችሁ፣ ድግምት ኃይለኛ መተት ሲያደርጉባችሁ፣ ምልክቶች ያሳያሉ። የምን ምልክት? የአይጥ ምልክት። አይጥ ግቢያችሁን፣ ቤታችሁን፣ ቤት ውስጥ የማይገባ ኮርኒስ ውስጥ አይጥ በመግባት ካልሲ በመብላት ጫማ በመምላት እጅ በመንከስ እንደገና ደግሞ ጸጉርም ራሱ ቆርጠው ይበላሉ አይጦቹ። ከዛ በቃ ትርምስ ምስ ማረክ መረብሽ አባጨጓሬ ጓሪ ግቢ ውስጥ ጉንዳን ሊሆን ይችላል፣ ትኳን ሁሉ ሊመጣ ይችላል። እንደገና ደግሞ በየግቢያችሁ የሆኑ ደስ የማይሉ ነፍሳት የሚመስሉ አስቀያሚ ነገሮች ልታዩ ትችላላችሁ። ይሄ የሚጣል እጀሰብ የሚመስል እጀሰብ፣ ይሄ የተሰራ እንሶስላ አተላ ምናምንም ሊሆን ይችላል እና ልክ እንደ እነዚህ ልክፍት አይነት ምልክቶች አላቸው። ሲያደርጉ እንደሱ፣ ከዛ እናንተ ላይ ይሄንን ያደርጋሉ። ቅድሚያ ዝግጅት ሲደረግ ይሄንን ነው እናንተ ላይ የሚያደርጉት። ከዛ በኋላ እናንተ ባህሪያችሁ ምን የሆነ ይመጣል። ቅሸት ያስቸግራችኋል፣ ቅሸት ያስቸግራችኋል፣ እንቅልፍ ይነሳችኋል፣ የማያስጨንቅ ነገር ያስጨንቃችኋል። ራስ ምታት እንደዚህ ከፍሎ ሊይዛችሁ ይችላል። ራስ ማጥፋት ትፈልጋላችሁ። ተስፋ የመቁረጥ የመሰልቸት ህይወት በቃኝ፣ ምን አደርጋለሁ ከዚህ በኋላ ምን ይጠቅመኛል? ምን ተጠቀማለው የማለት እንደገና ቶታሊ ደግሞ ችግሩ በደንብ መተቱ ድግምቱ፣ ምቀኛው ጎረቤት፣ አስቸጋሪ ሰው በህይወታችሁ ውስጥ እንደዚህ አይነት በቃ ድግም አድርገውባቸው መተት ሰርተውባቸው ተንኮል ሰርተውባችሁ ይህ ሁሉ ነገር አድርገውባችሁ እናንተ ላይ የሚያሳየው ደግሞ ምልክት፣ የራስ ባህሪ መጀመሪያ ልጀማምር ሲል ነው። የግቢ ውስጥ ምልክቶች የሚያሳዩ የቤታችሁ ምልክት ተልኮ እነዛ ሰይጣኖች ናቸው የሚላኩት፣ አይጦቹ ማለት ነው ከዚህ ቁንጫ ማሳከክ፣ የማይበላችሁ ነገር ማከክ ምናምን ነው የሚያሳክካችሁ ማለት ነው። ከተደረገባችሁ በኋላ ደግሞ እናንተ ላይ ድብርት፣ ስራ መፍታት፣ ከእንቅልፍ አለመነሳት፣ አልጋ ላይ አራት ሰዓት መተኛት ቀን መተኛት፣ ጠዋት መተኛት፣ ማታ መተኛት፣ ትተኙ ደግሞ ቅዠት ማስቸገር፣ ከሞተ ሰው ጋር የሞቱ ሰዎችን መንፈስ እያመጣ አብሮ የማደር ዛሬ እናቴን፣ ቤተሰቦችን፣ አያቶችን፣ የሞቱ ጎረቤት አይቻለሁ የማለት እንደዚህ አይነት ባህሪ ያሳያል። ከዛ ደግሞ እናንተ ንግድ ቤት ካላችሁ ንግድ ቤታችሁን መክሰር፣ ገበያ ለመኖር በቃ ኪሳራውን ትርፉን ያለመለየት፣ ባል መረበሽ ሚስቱን ሚስት ባሏን መረበሽ ልጆቻችሁን መጣል፣ ወንዶች ሚስቶች፣ ራሳቸው ልጆቻቸውን ጥለው የሚጠፉ ሚስቶች አሉ። የተደረገባት ሴት ማለት ነው እና ሕይወታቸው ሁሉ ምስቅልቅል እንዳልነበረ ትላንት ተክቦ የነበረው ሀብት፣ ሁሉ በአንዴው ረም ብሎ የመውደቅ ከዛ በኋላ ባልየው ወይ ሚስትየው ወደ ሌላ ራስን የማጥፋት እንትን ውስጥ ድብርት ውስጥ መግባት ወይ ወደ ሱስ መግባት፣ ሲጋራ ማጨስ ሊሆን ይችላል፣ መጠጥ መጠጣት ሊሆን ይችላል፣ ጫት መቃም ሊሆን ይችላል። ሱሪ አውልቆ መልበስ፣ በቃ ራስ መጣል፣ ቦርኮ መሆን፣ መቆሸሽ፣ ለገላው ደንታ፣ ለጺሙ፣ ለፀጉሩ ምናምን እንደዚህ አይነቶች ነገር ያመጣል ማለት ነው። መተት የተደረገበት ሰውና ድግምት የተደረገበት ሰው መነጫ ነጭ፣ ከሰው ጋር ያለ መስማማት፣ ማንም ሰው ደስ አይለውም፣ ስልክ የመዝጋት፣ ጓደኛ ማስጠላት፣ ቤተሰቡን መጥላት፣ ሁሉ ነገሩን በቃ ህይወቱን ሁሉ መጥላት ማለት ነው። እንደዚህ አይነት ምልክቶች አሉ። ሁሉም በአንድ ላይ ባይገጥማቸውም ግን አብዛኛውን እንደዚህ አይነት ችግር ነው የሚገጥማቸው በብዛት መተትና ድግምት የተደረገባቸው ሰዎች። ብዙ ሰዎች ግን ተደርጎብናል የሚሉ ሰዎች አሉ። ለምሳሌ ምንም ነገር ሳይደረግባቸው በራሳቸው ስንፍና፣ የስራ ስንፍና ሊሆን ይችላል፣ የህይወት ድክመት ሊሆን ይችላል። በቃ ሌላ አዲክትድ መሆን ሊሆን ይችላል። ሱስ ላይ ብቻ ተቸክሎ በቃ ይሄ ነው ህይወት ብሎ እዛው ላይ ዝም ብሎ ማለም ሊሆን ይችላል። ነገ ሀብታም ሆናለሁ ብሎ ቁጭ ብሎ እንግዲህ እና እንደዚህ አይነት ሰነፍ ሰዎች ተደርጎብን ተመትቶብን ይላሉ። የራሳቸው ድክመትና የራሳቸውን ስንፍና ያሳያሉ ማለት ነው። እንደነዛ መጀመሪያ ቀድሞ ያልኳችሁ ሰዎች ይሄ ሁሉ ምልክት ይታይባቸዋል። እነዚህ ግን በስንፍና እያካተቱ ተደገመብን ተመተተብን የሚሉ ሰዎች እነሱ ሰነፍ ሆነው ነው። እና እንደዚህ አይነት እዛኛውም ላይ ደግሞ ሚስት ጋር የወሲብ መድከም፣ ባል ላይ ማስጠላት፣ ሴት መሸሽ፣ ግንኙነት አልፈልግም የማለት ትዳሯ ላይ ክፍተት የመፍጠር ትዳሯን ለመበተን ማለት ነው ትግል የማድረግ የራሷ የሆነ አጋንንት ያ እጅ ሰብ ይባላል። ይሄ ድግምትና መድኃኒት የተደረገበት የእጅ የሰው እጅ የተደረገበት ሰው እጀሰብ ይባላል። እና እንደዚህ የተደረገባቸው ሰዎች ሚስቱን ትቶ ውጪ መማገጥ፣ ወንድ ልጅ ሌላ ቦታ ዝሙት መስራት፣ ሚስቱ ጋር ሲደርስ ግንኙነት ያለ ማድረግ መድከም ማለት ነው። ሌላ ወይ ሰራተኛ ወይ ከሷ ያነሰች ማትረባ ሴት ጋር ሄዶ ግን እራሱን ደስተኛ ሆኖ በጣም ወዷት የሚመጣበት ይሄ ሁሉ የአጋንንት ስርዓት ነው ማለት ነው። እና ብዙ ጊዜ ምልክቶቹን ለይተን ካወቀን ችግሩ ምን እንደሆነ እንደርስበታለን። ስለዚህ በጣም ቀላልና የእውነት ነው የምላችሁ ራስን ማዘጋጀት ነው። ይሄ እንደዚህ ደርሶብናል እንደዚህ ሆነናል ብለን ስንፍናችንን ለራሳችን አጋንንትን አብረን ከማገዛችን እኛ ማሸነፍ እንችላለን። እናንተ ቅጠላቅጠል ቅጠል ጋር ሄዳችሁ እስቲ ይሄንን አንሳልኝ እንዴት ተቸግር ያለው እያላችሁ የምትሄዱ ሰዎች ስህተት ነው። ምሕረቱ በእጃችሁ ነው። ደህነቱ በእጃችሁ ነው። እጃችሁ ላይ በጣም በቂ የሆነ መዳኛ አላችሁ። ማን አለ? ክርስቶስ አለ። ከክርስቶስ ጋር ደግሞ ምን ማድረግ እንዳለባችሁ እናወራለን፣ እነግራችኋለሁ። በደንብ ተከተሉኝ። ይሄንን በደንብ ስለምነግራችሁ ዝርዝር አድርጌ፣ ምክንያቱም ምንድነው? ማዘጋጀው ነገር ስላለ ነው። እያሳየኋችሁ ቢሆን ብዬ ነው እንጂ መናገር እችላለሁ፣ ግን በተግባር እያሳየኋችሁ ምን ማድረግ እንዳለባችሁ ምን ማዘጋጀት እንዳለባችሁ ምን አዘጋጅታችሁ ሄዳችሁ ደግሞ በቤቱ ደግሞ እናንተ ጾም ጸሎት ምን ማድረግ እንዳለባችሁ፣ መጀመሪያ ንጹሕ መሆን ስላለባችሁ መጽዳት ስላለባችሁ ያንን ካላደረጋችሁ ፓወር እራሱ አይኖራችሁም። ሄዳችሁ እናንተ ንስሐ ለመግባትም ሆነ ጾም ጸሎት ለማድረግ ፓወር አይኖራችሁም። ንጹሕ ስለ አንዴ ስለቆሸሻችሁ ስለረከሳችሁ ይይዛችኋል አጋንንቱ። አጋንንቱን መጀመሪያ ቤት ውስጥ እናንተ ምን ማላቀቅ እንዳለባችሁ የባህል እናቶች የሚያደርጉት ቤት ውስጥ በጣም ቀላል እና እናቶቻችን እንዴት አርባ አመት አምሳ ዓመት ከባሎቻቸው ጋር እንደኖሩ ጎረቤትን እየታገሉ ብዙ አመት እንዴት በትዳር ተሳስረው እንደኖሩ የልጅ ልጅ እያዩ አሳያቸዋለሁ። ስለዚህ ትዕግስት ይፈልጋል። ታገሱኝ። ይህንን ነገር በትክክል የሚገዛው ነገር ስላለ ነው እያሳየኋችሁ ስለሆነ ነው። ታገሱኝ። አመሰግናለሁ። በደንብ ቪዲዮን ግን ሼር፣ ኮፒ ሊንክ አድርጉልኝ እና እኔንም አበረታቱኝ። ይመቻችሁ።